ከብድ ሰማኝ፣ እዛ አሸዋ ውስጥ ልትቀብራት ትችላለህ። ካልሆነም ደግሞ ለአንዱ አረብ የጭን ገረብ ልታደርጋት ትችላለህ። ምን አይነት መልዕክት እያስተላለፍክ እንደሆነ ልንደረኝ ትችላለን? አይ ንትዴት እንደዛ አይደለም። ከጓደኛዬ ጋር እየተጨዋወትን ነበረው። ስታወራ የነበረውን ነገር ሰምቻለሁ። እንትዋሽ አንቺ ብቻ ለተኝነት የምታደርገው እንቅስቃሴ በዚሁ በነፍላነትሽ ያመጣሹ ነገር እንደሆነ ቤተሰቦች ላይ የሚመጣው ነገር ኃላፊነት ነሽ። አሁን የምትሄጂበት መንገድ በኒመም ሶስትና አራት ዓመት ይፈጅብሻል። በግድ የለሽነት እና በስንፍናሽ ደግሞ የምትቀጥዪ ከሆነ አንዳቸውን ወይን ሁለቱን ልታጪ ትችያለሽ። ያኔ እዚህ ምድር ላይ የሚቀርሽ እናትም ሆነ አባት አይኖርሽም። ሉሊት እማዬ ወይም አባዬ ብለሽ የምጠሪው ሰው አይኖርሽም እያልኩሽ ነው ሩዛ። ነገር ግን የተናገረችው በሙሉ እውነት ነው። በግትርነቴ የራሴን ሆነ ቤተሰቦች ማጣት የለብኝም። ሆን አጋጣሚ ሰራ ስ ግንባሬ ብሎ ይለ ምን ያህል ባለውለቴ ሄደምታቅ እኮ እኔን መግደላቸው። አዎ ባንቴ ሚስጥራችንን እንዳያዝ ወደ መቃብር ተወርድ ነበር እኮ የኔ ሞት ላንቺ ዛሬ የመደናበር ቀኑ ነው እንዴ? ለማንኛውም አሪፍ ቡና መለጣችሁ ግድ። ለማንኛውም ደህና ዋሉ። መጣ ይ ይባላል። እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ሉሊት ከባዱን ውሳኔ ወስና ጨክና በሌሊት ወጣለች። ሉሊትን ይቀናት ይሆን ሮዛና፣ ባንተ ሊሆን ያዘጋጁላት የሞት ድግስ እንዲሁም የስደት መንፈስ እንዴት ነው ልትገታው የምትችለው እውነት ዴቭ በሰማው መንገድ ሉሊትን ተከታትሎ ሊያድናት ይችል ይሆን? ዴቭ ኃላፊነቱን ይወጣ ይሆን? ሉሊት ከሀገሯ ስትመጣ ከትልቅ ሰው ሽማግሌ ከሆነ ሰው ጋብቻ ተከልክላ ነበር ወደዚህ የመጣችው። ይሄንንም ደግሞ ያንን ጋብቻ ጥላቻ ብቻ ሳይሆን ተምራ ለሀገርም ለወገንም ለብዙ ነገር ጠቀሜታ ያላት ልጅ ተሰናክላ ከትምህርቷ እንዳትቀር በማለት ዴብ ሁሉን ነገር አስተካክሎላት ከሰርጓ ላይ አስነስቶ ይዟት ወደ እሱ ቤት ነበር የመጣው። ዴብ መልካምነት ያደረገው ለራሱ ብቻ ሳይሆን ይች ልጅ ጠቃሚናት ብሎ ስላሰበ ጭምር ነው። ልጅቷን በማገዝ መንፈስ ወደ ቤት ይዟት ቢመጣም ሚስቱ ሮዟ ግን በእኔ ላይ ሌላ ሚስት ደርቧል በማለት እጅጉን በጣም በቅናት መንፈስ ተነሳስታ እስካሁን ድረስ ቤቱን ሰላም አሳጥተዋለች። ዴብ እጅግ በጣም መልካም ሰውና አስተዋይ ሰው ሲሆን ለሉዲትም እንደ ወንድሟ እንዲሁም እንደ አባት ሆኖ እሷም ትምህርቷን እንድትቀጥል ነገ የሀገር ተረካቢ ዜጋ ትሆኛለሽ፣ እናት አባትሽን ትጠቅሚያለሽ በማለት እጅጉን በጣም ጥሩ ደረጃ እንድትደርስ ጥሩ የሆነ ምክሮችን እየመከረ እሷም ወደ መልካም ነገር እንድትመለስ ስለ እናት ስለ አባቷ ከዚህ በኋላ መጨነቅ እንደሌለባት ያም ደግሞ ሊያገባት የነበረ ሰው ዕዳ ስለነበረባቸው በህግ እንዲጠየቅ ለማስደረግ ከቀን ሌት ደፋ ቀና እያለላት ያለው ዴቭ እሷን ተስፋ ለመጨመር ሲሯሯጥ፣ ሮዛ ሚስቱ ደግሞ በጎን በኩል የአክስቴ ልጅ ነው ብላ ካስገባችው ባንቴሊዮን ጋር አንድ ላይ በመሆን ሴራቸውን ያሴራሉ። ይሄ ሴራቸው ደግሞ አሁን ላይ እውነት የሆነላቸው ይመስላል። መጨረሻው ባይታወቅም አሁን ላይ ግን ይችን ትንሽዬ ልጅ ይችን ትንሽ ልዕልት ልጅ ወደ ደጅ እንድትወጣ አድርጓታል። ያውም በሌሊት ነው ያስወጧት ከቤት። ግን አንድ ነገር ዴቭ ያቅ ነበረ ምክንያቱ ደግሞ የሮዛንና እንዲሁም የባንተሊዮንን ጭቅጭቅ፣ የሁለታቸው አለመግባባት እጅጉን በጣም ሁሉ የሚያሳስበው ነበር። ባንተሊዮን አንድ ነገር ሲናገርም ከበር ሆኖ አጋጣሚ ዴቭ የሰማው ነገር ነበረ። እሱን ደግሞ ምንድነው የሰማው? ወደ አረብ ሀገር ወይም ደግሞ ወደ ሌሎች ሀገር በባህር አቋርጠው የሚሄዱትን ሰዎች የሚያከፋፍልለት እንደመሆን እንደ ኤጀንሲ ሆኖ ይሰራለታል ማለት ነው። አለበለዚያ ግን አንተን ግንባርህን ነው ምልክ በስነ ስርዓት ስራህን ስራ፣ ልጅቷን በተባለው ሰዓት አምጣት በማለት አንድ መልእክት ያስተላልፈለትን አንድ ሰው እያወራ ነበር ባንተ ሊሆን ከኋላው ከጀርባው ቆመው ዴቭ እያዳምጠው ነበር። ዴቭ ሁሉንም ነገር አዳምጦታል። የተወሰነውን ብቻ ግን የአረብ ገረድ ወይም ደግሞ የአረብ የጭን ገረድ ታደርጋታለህ፣ አለበለዚያ ደግሞ አሸዋ ውስጥ ቀብራት አለ በማለት እችን ቆንጅዬ ልጅ ዛቻና ማስፈራሪያ በመሰለ መልኩ እንዲሁም ደግሞ ለእሱ ከበድ ያለ ማስጠንቀቂያ አስመስሎ ሲናገር፣ ዴብ ከኋላው ቆሞ የሰማውን ማመን አቅቶት፣ ምን እያደረግክ ነው? እንዴት አንተ በሌላ በሰው ሀገር ላይ ስትሰቃይ እና ስትንገላታ ቆይተህ ኖረህ መጣ፣ እንዴት በሴቶች ላይ አሁን እንደዚህ ከባድ ውሳኔን ትወስናለህ? በማለት ዴብ ተናዶ አንገቱን አቆት ነበረ። ግን ማስተባቢያውን አሁንም ቢሆን ቀጥሎበታል ማለት ነው። አንተ በጣም ከባድና ጨካኝ መጥፎ ሰው ነው። ሮዛ ፍቅረኛዋ እንደሆነ አልተናገረችም። የድሮ ፍቅረኛዬ ነው ግን ፍች አልፈጸምኩም ትላለች። ያኔ ትዳር ላይ እንደነበሩ እና ፍቅረኛሞች እንደነበሩ ማንም ሰው የሚያውቅ የለም። ከቤት ውስጥ እሷና እሱ ብቻ ናቸው፣ ሁለታቸው የሚያውቁት ማለት ነው። ባንተ ሊሆን እጅጉን በጣም ክፉና አደገኛ ሆኖ በእስር ቤታት ያሳለፈው ከባዱን ጊዜያት ያውቀዋል ራሱ። ሮዛም ታውቃለች። በሱ ላይ ነበር ትዳር ፍች ሳትፈጽም ዴቪን ያገባቸው። አሁን ላይ ሊበቀላት ብዙ መንገዶችን አቆራርጦ እየመጣላት ይገኛል። ይሄ ማለት ደግሞ ሮዛ አሁን ላይ የሉሊትን ማሸሸት ነው እንጂ ካጠገቧ ያለውን ትልቁን አውሬ አልተመለከተችም ይመስለኛል። ምክንያቱም ሮዛ የታያት ይችን ትንሽዬ ልጅ ማባረር እና ካጠገቧ ላይ ዴቪን የብቻዋና የግሏ ለማድረግ ማሞከሯ ብቻ ነው የታያት። ምንም እች ትንሽ ልጅ እንደ እህቷ ወይም ደግሞ እንደ አንድ ጎረቤት ልጅ ወይም ደግሞ አንዲት እንደምትታገዝ ልጅ አድርጋ ማየትና ማገዝ ትችል ነበረ ንጹህ ሕሊና ቢኖራት። እሷ ግን እችን ትንሽዬ ልጅ በቅናት መንፈስ ውስጧ ተንገብግቦ ተንሰፍስፎ አይ የለም፣ እች ባሌን ልትቀማ ነው፣ የሰውን ባል ልትቀማ ነው የመጣች፣ የራሷን ባል እዛ ትታመጣ በማለት እጅጉን በጣም እየተናደደች እየተቆረቆረች ውስጧን ልቧ ሁሉም ደም እስከሚወጣት ድረስ ነበር በአፍንጫዋ ሀሳብ ውስጥ የምትዘፈቀው ይሄ ማለት ደግሞ እጅጉን በጣም ከባድ የሆነውን ቅናቷን በሉሊት ላይ ያሳድራባታለች። ሉሊትን እስከ መጨረሻው ማስወገድ ካልሆነ ደግሞ ከሀገር አስወጥታ ዴቭን የብቻዋ የግሏ ማንም ሰው የሚያይባት ወይም ደግሞ እሱ ሌላ ሴት እንዳያይ ለማድረግ የሞከረችበት ዘዴ የሞኝና የጅል ሀሳብ ነበረ። ዛሬ ግን ተግብረዋለች። ሉሊትን ከሀገር ለማስወጣት አቅዳና ልማ ከቡሽማዋ ጋራ ተባብራ ዛሬ መንገድና ጉዞ አስጀምራታለች። ዴቭ ደግሞ እጅጉን በጣም መልካምና ምስኪን ለእናቷም ቢሆን እኔ አግዛቸዋለሁ ምንም አትጨነቂ፣ በማለት ሉሊትን እያባበልና እጅግ በጣም እያግባባት ነበረ። ሉሊት ምክሩን የደብን ብትሰማ ነበር የተሻለ ነበር። ለእናቴና ለአባቴ አሁን ላይ አልደርስባቸውም፣ ይረፍድባቸዋል፣ ስለዚህ እናቴ በውሳኔ አልጸጸትም፣ በማለት ነበር ጉዞዋን የጀመረችው። ሉሊት ቀናት ይሆን ወይስ ታስበው ቦታ ሳይደርሱ ዴቪድና እንዲሁም ደግሞ ሉሊት ይገናኙ ይሆን? ፓንቴሎዮንና እንዲሁም ደግሞ ሮዛስ ያሰቡትና ያቀዱት እቅዳቸው ተሳክቶላቸው እውነት ብቻዋን ቲይዘው ይሆን ዴቭን? ወይስ የጠረጠረችው ሁሉ ሳይሆን ቀርቶ ያሰበችው ሁሉ ሳይሆን ቀርቶ በስተ መጨረሻም ዴቭና እንዲሁም ደግሞ ሮዛ የመጨረሻ ግንኙነታቸው ሊሆን ይችላል። ምክንያቱም ዴብ በተደጋጋሚ ማስጠንቀቂያዎችን ሲሰጣት ነበረ። በጣም አምኗታል እየከዳችው የምትገኝ እሷ ውዱ ሚስቱ እጅጉን በጣም የሚያፈቅራት የሚሰስትላት፣ እሷ ግን ውስጧ ቢላዋ አስቀምጣ የምትዞር መልካም የመሰለች ከላያ ከውስጧ ግን እሾህ የሆነች ሚስቱን አሁን የሚያይበት ጊዜ ይሆናል ማለት ነው። ዓይኑን መግለጥ ይጀምራል። ምክንያቱም ሎሊት አንድ ቀን የሆነ ነገር ነግራው ነበረ። ሁለታቸው በጣም የማያግባባ የሚያጨቃጭቃቸው ነገር አለ፣ ሁለታቸውን አቀራርባት ብታወራቸው ያለችው ነገር ደጋግሞ ይሄንንም እንደ ሀሳብ አቅርቦላት ነበረ። ይሄ ማለት ደግሞ በሁለታቸው መካከል ያለውን ግንኙነት ያውቃል ማለት ነው። ወደ በቀጣይ ፓርት እጅጉን በጣም ምርጥና አሪፍና አስተማሪ የሆነ ድራማ ነው። ሁላችሁም ትመለከቱት ዘንድ እየጋበዝኳችሁ እኔ ከወዲሁ ለያችኋለው። በቀጣይ ክፍል ደግሞ አብረን እንገናኛለን ማለት ነው።